ኢትዮጵያ ሀገር በቀሉን የኢኮኖሚ ማሻሻያ ተከትሎ ባለፉት የለውጥ ዓመታት በሁሉም ዘርፍ በሚባል ደረጃ መልካም ውጤቶች እየተመዘገቡ ይገኛሉ። በተለይም በግብርና፣ በቱሪዝም፣ በማዕድን እንዲሁም በኢንዱስትሪ ዘርፎች የተጀመሩ ኢኒሽቲቮች ውጤት እያመጡ መሆኑን በስፋት እንመለከታለን። በተገባደደው ዓመት ወደ ተሟላ ትግበራ በገባው ማክሮ ኢኮኖሚ ማሻሻያ የተገኙ ታሪካዊ ስኬቶች የኢትዮጵያ የማንሰራራት ዘመን ጅማሮ ማሳያ መሆናቸው ተገልጿል። ይህ ማሻሻያ የግሉ ዘርፍ በኢኮኖሚው የመሪነት ሚና እንዲኖረው ምርትና ምርታማነት እንዲጨምር የውጭ ቀጥታ ኢንቨስትመንትን ለማሳደግና በዓለም አቀፍ ደረጃ ተወዳዳሪ ኢኮኖሚ ለመፍጠር ያለመ ነው። ማሻሻያው በሀገሪቱ ኢኮኖሚ ላይ ትልቅ ማንሰራራት እንዲታይ እያስቻለ መሆኑም ይገለጻል። በተገባደደው ዓመት የተገኘው የ8 ቢሊዮን ዶላር በላይ የወጪ ንግድ የኢትዮጵያ ማንሰራራት ጅማሮ ማሳያ ተደርጎ የሚወሰድ ነው። ከፍተኛ እድገት ከታየባቸው የወጪ ንግድ ዘርፎች ታዲያ የወርቅና የቡና ወጪ ንግድን ማንሳት ይቻላል። በ2017 በጀት ዓመት መጀመሪያ ላይ ወደ ሙሉ ትግበራ የገባው የማክሮ ኢኮኖሚ ማሻሻያ የወርቅ ህገወጥ ግብይትን በመቆጣጠር ወደ ብሔራዊ ባንክ የሚገባውን የወርቅ ምርትና የውጭ ምንዛሬ ከፍተኛ ምርታ እንዲታይበት አድርጓል። በሁለት ሺ አስራ ሰባት በጀት ዓመት ደግሞ ከዘርፉ ሶስት ነጥብ አምስት ቢሊዮን ዶላር ገቢ ተገኝቷል። በበጀት ዓመቱ በዘርፉ ለመጣው ለውጥ የማክሮ ኢኮኖሚ ማሻሻያው ካደረገው አስተዋጽኦ በተጨማሪ በሕገ ወጥ ግብይት ላይ የተወሰዱ እርምጃዎች፣ አዳዲስ የወርቅ ፋብሪካዎች ወደ ስራ መግባት፣ በወርቅ አምራቾች ዘንድ የተፈጠረው መነሳሳት ተጠቃሾች ናቸው። ሌላው በ2017 በጀት ዓመት ትልቅ ማንሰራራት ያሳየው ዘርፍ የቡና ወጪ ንግድ ነው። በበጀት ዓመቱ 326000 ቶን ቡና ወደ ውጭ በመላክ 2 ቢሊየን የአሜሪካ ዶላር ገቢ ለማግኘት በእቅድ ተይዞ ሲሰራ የቆየ ቢሆንም 470000 ቶን የሚጠጋ ምርት ወደ ውጭ ተልኮ 2.6 ቢሊዮን የአሜሪካ ዶላር ገቢ ተገኝቷል። በ2016 በጀት ዓመት ወደ ውጭ ከተላከ የቡና ምርት 1.4 ቢሊየን የአሜሪካን ዶላር የተገኘ ሲሆን የ2017 በጀት ዓመት አፈጻጸም በ1.2 ቢሊየን ዶላር ያህል ብልጫ ያለው ነው። በ2017 በጀት ዓመት የተገኘው ገቢ ኢትዮጵያን ከአፍሪካ ቀዳሚ ብቻ ሳይሆን በዓለም አቀፍ ደረጃ ደግሞ ሶስተኛዋ ቡና አምራችና ላኪ ሀገር የሚያደርጋት መሆኑ ተነግሯል። ለአርሶ አደሮች ምርታማነት የሚያሳድጉ ስልጠናዎች መሰጠቱ፣ ያረጁ ቡናዎች እንዲጎነደሉ መደረጉ እንዲሁም አዳዲስ ዝርያ ያላቸው ቡና ተክሎች መተከላቸው ምርቱ እንዲጨምር ማድረጉ ይጠቀሳል። የቡና ምርት ጥራት ቁጥጥር ተግባራትን በማከናወን የተሻሻሉ ደረጃ ያላቸው የቡና ምርቶች ለውጭ ገበያ እንዲቀርቡ እየተደረገ ሲሆን፣ በአረንጓዴ አሻራ መርሃ ግብር ባለፉት ዓመታት በርካታ የቡና ችግኞች ተተክለዋል። በዚህም የኢትዮጵያ አርሶ አደሮችና የቡና አቅራቢዎች ተጠቃሚነት እያደገ መምጣቱን እየተመለከትን ነው። በቀጣይም በቡና ብሎም በወርቅ ወጪ ንግድ ላይ ተጨማሪ ስራዎች ተከናውነው ከፍተኛ ገቢ የሚገኝበት ሁኔታ የሚፈጠርበት ብሎም በሀገሪቱ በኢኮኖሚው መስክ የታየውን ማንሰራራት ከዳር ለማድረስ የዜጎች የግሉ ዘርፍና የመንግስት ተቋማት ቅንጅታዊ አሰራር ወሳኝ መሆኑ ይገለጻል።